ከክርስቶስ ሞት ጀርባ ያልተነበቡ እውነታዎች የሄሮድስና የጲላጦስ ደብዳቤዎች። አንዳንድ የፍልስፍና መጽሐፍት እውነት ምንድናት በሚለው ጥያቄው ጲላጦስን ያወሱታል። እነዚህ መጽሐፍት መጠየቅ የሚገባውን ወሳኝ የፍልስፍና ጥያቄ አነሳ በሚል ስሙን ያነሱታል እንጂ ስለ ጲላጦስ ሕይወት የሚነግሩን ነገር የላቸውም። የሮማ ኢምፓየር ታሪክን የሚዳስሱ መጻሕፍት ከምሥራቃዊው የሮማ ግዛትና ከኢየሱስ ክርስቶስ ጋር አያይዘው ስሙን ያነሱት ይሆናል። ከዚህ በቀር ስለ ጴንጤናዊ ጲላጦስ የሚሉት ነገር የላቸውም። ጲላጦስ ኢየሩሳሌምን ሄሮድስ ደግሞ ይሁዳን ያስተዳድሩ በነበረ ዘመን የሮማው ኢምፓየር ገዢ ጢባሪዎስ ቄሳር ነበረ። ታዲያ ሌተርስ ኦፍ ሄሮድ ኤንድ ጲላት የምትል አንዲት መጽሐፍ ስለ ጲላጦስ ትናገራለች። ጲላጦስ ኢየሱስ ክርስቶስን በተመለከተ ለጢባሪዎስ ቄሳር በተደጋጋሚ ሪፖርት መላኩን ያወሳል። ጲላጦስ ኢየሩሳሌምን ሄሮድስ ደግሞ ይሁዳን ያስተዳድሩ በነበረ ዘመን የሮማው ኢምፓየር ገዢ ጢባሪዎስ ቄሳር ነበረ። ታዲያ በጊዜው ጲላጦስ ኢየሱስ ክርስቶስን በተመለከተ ለጢባሪዎስ ቂሳር በተደጋጋሚ ሪፖርት እንደላከ የታሪክ ድርሳናት ይዘግባሉ። ብዙዎቻችን እንደምናውቀው ጲላጦስ በኢየሱስ ላይ ላለመፍረድ ብዙ ጥረት አድርጎ ነበር። ነገር ግን አልተሳካለትም። ኢየሱስን ለማዳን የሚያደርገው ጥረት ሁከት ከመቀስቀስ በቀር አንዳች እንዳይረባ ባየ ጊዜ ውሃ አንስቶ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ እናንተ ተጠንቀቁ ሲል በሕዝቡ ፊት እጁን እንደታጠበ መጽሐፍ ቅዱስ ከትቦ ይዞታል። ጲላጦስ በኢየሩሳሌም ይህን ያልተሳካ ጥረት ያደርግ በነበረ ጊዜ ሮም የነበረው ጤባሪዎስ ቂሳርም ታሞ ሐኪም ይፈልግ ነበር። ኢየሱስ ሕሙማንን በቃሉ ኃይል ይፈውሳል የሚል ዝና እየሰማ ለራሱ ይመኘው ነበር። ጲላጦስ ይልክለት የነበረው ሪፖርት በምን ስሜት እንደሚያነበው መገመት አያዳግትም። በአይሁዳውያን ፋታ የለሽ ጉትጎታና ጫና ጲላጦስ እንዲሰቀል የፈረደበት መሆኑን ያላወቀው በዝና የሰማውን ኢየሱስን ወደ ሮም ይዞለት እንዲመጣ ቮሎስ ዮሐንስ የሚባል ባለሟሉን ኢየሩሳሌም ወዳለው ጲላጦስ ላከ። መልእክተኛው የሆነውን ነገር ተረዳ። በዚህ ጊዜ ጢባሪዎስ ቄሳር ጲላጦስን ወደ ሮም አስጠራው፣ ጠየቀው። ከዚያም ጥፋት እንደሌለበት እያወቅ እንዴት ትፈርድበታለህ በሚል ችሎት አስችሎ በጲላጦስ ላይ ሞት እንደፈረደበት የሚያትተው የታሪክ ሰነድ ጲላጦስ የኢየሱስን ልብስ እየለበሰ ወደ ችሎት ስለሚቀርብ ሰዎች ምስጢሩን ነግረውት ካባውን እስኪያስወልቀው ድረስ እሳት ለብሶ እሳት ጎርሶ በቁጣ እየተንቆራጠጠ የሚጠብቀው ቄሳር ጲላጦስ ሲመጣ የቁጣ ስሜቱ እየጠፋ ሁለትና ሦስት ጊዜ ችሎቱ እንደተቋረጠ ይገልጻል። ጲላጦስ በይሁዳ ሲገዛ በገሊላ የአራተኛ ክፍል ገዢ የነበረው ሄሮድስ ነበር። ጲላጦስ ምንም ጥፋት ባላገኘበት በኢየሱስ ላይ ፍርድ ማሳለፍ ስላልፈለገ ኢየሱስ የመጣው ከሄሮድስ ግዛት ከገሊላ እንደሆነ ባወቀ ጊዜ መልሶ ወደ ሄሮድስ ሰደደው። ቀደም ሲል መጥምቅ ዮሐንስን ያስገደለው ሄሮድስ ዝናውን ሰምቶ ኢየሱስን ሊያዩ ይፈልግ ስለነበር ወደ እርሱ በመምጣቱ ደስ ቢለውም ሊፈርድበት አልፈለገም። ስለዚህ እንዳሰበው ተአምር ስላላሳየው ዘበተበትና የጌጥ ልብስ አልብሶ እንደገና ወደ ጲላጦስ መለሰው። እንግዲህ ከዚህ በታች የምተርክላችሁ በሁለቱ ገዢዎች ጲላጦስና ሄሮድስ መካከል የተደረጉ የደብዳቤ ልውውጦችን ነው። ደብዳቤዎቹ ወደዚያ ዘመን አስጉዘው የሚወስዱና የማይረሳ ልዩ ልምድ የሚሰጡ መስለው ይታያሉ በተለየ መንገድ ክርስቶስ ወደ ነበረበት ዘመን ይወስዱናል። ደብዳቤዎቹ በእውን በዚያ ዘመን እንደ መገኘት አውዱን፣ ድምፁን፣ ትዕይንቱን ጎትተው የሚያመጡ ናቸው። ባለ ታሪኮቹ የነበረበት አውድን አድምቀው በሕሊና ይስላሉ። ደብዳቤዎቹ የግለሰባዊ ሕይወትና የታሪክ ጉዳይ እንጂ የእምነት ግብ ሳይኖራቸው እውነቱን የማይተርኩ በመሆናቸው በዘመኑ ሰው ሕሊና ምን ይመላለስ እንደነበር ለአድማጭ መከሰት የሚችሉ ናቸው። እነሆ ወደ ጲላጦስና ወደ ሄሮድስ ደብዳቤዎች ትረካችን እናልፋለን ሄሮድስ ለኢየሩሳሌም ገዢ ጲላጦስ ሰላም ላንተ ይሁን አሁን እኔ በታላቅ ጭንቀት ውስጥ እገኛለሁ ይህን ደብዳቤ ስጽፍልህ በከፋ ጭንቀት ውስጥ ሆኜ ነው የደረሰብኝን ነገር ስጽፍልህና የወደቀብኝን መከራ ስትሰማ ስለ እኔ ማዘን አይቀርም። በጣም የምወዳት ልጅ የሄሮዳዲያ የበረዶ ግግር በሚንሳፈፍበት የመዋኛ ገንዳ ስትጫወት የቆመችበት ተንሳፋፊ የበረዶ ግግር ከእግሯ ስር ተሰብሮ ሲከዳት በወደቀሽ ጊዜ የበረዶ ሻፉ አንገቷን ቀንጥሶ ጣለው። ከአንገቷ በታች ያለው አካሏ ሲሰርግ የተቆረጠ አንገቷ በግግሩ በረዶ ላይ ሆኖ ተንሳፈፈ። ጲላጦስ ልብ እናቷ የልጇን የተቀነጠሰ አንገት በጭኑ አድርጋ የሚደርስባትን ሐዘን ተመልከተው። ጠቅላላ ቤተሰባችንም በታላቅ ሐዘን ተውጧል። እኔ ኢየሱስ ስለሚባለው ሰው ወሬ ስሰማ እርሱን ለብቻ አግኝቼ ላየው፣ ቃሉንም ልሰማና እርሱም እንደ ሌሎች ሰዎች ልጆች መሆን አለመሆኑን ለማረጋገጥ ወደ አንተ ዘንድ ለመምጣት ፈልጌ ነበር። ሆኖም በመጥምቁ ዮሐንስ ላይ በፈጸምኩት ብዙ በደልና በክርስቶስ ላይ በመዘባበቴ ምኞቴ እንዳልተሳካ የሚያጠራጥር አይደለም። እነሆ የሌሎች ወላጆች ሕፃናትን ደም በምድር እንደ ውሃ በማፍሰሴ የተቀበልኩትን የጽድቅ ፍርድ ተመልከት። የእግዚአብሔር ፍርድ የፍቅር ፍርድ ነው። ሁሉም ሰው እንደ ሐሳቡ ፍርዱን ያገኛል። ሆኖም አንተ በሰው አምሳል የመጣውን እግዚአብሔርን ለማየት የተገባ ሰው ስለ ሆንክ አንተ ለእኔ ጸሎት አድርግልኝ ዘንድ የተገባ ነው። ይውል ልጄ ያዝቦኔስ ለሞት እንደሚያጣጥር ሰው እየተሰቃየ ይገኛል። እኔም ብዙ መከራና ፈተና ውስጥ እገኛለሁ። የጥምቀትን ነገር ለሰው ያሳወቀው መጥምቁ ዮሐንስን በማስገደል የተነሳ መላ ሰውነት ያባብጦ ያዣል። በታላቅ ችግርም ውስጥ ወድቄያለሁ። ስለዚህ ወንድሜ ሆይ የእግዚአብሔር ፍርድ እውነተኛና የጽድቅ ፍርድ ነው እና የጽድቅ ዓይንን ልናወጣ የሞከርን በመሆናችን ባለቤቴ በልጇ ሞት በወደቀባት አዘን የተነሳ ከሌላ መከራዋ በተጨማሪ የግራ ዓይኗ ታውሯል። ጌታ ክፉ አድራጊዎች ሰላምን አያገኙትም ብሏል። ጻድቅን ሰው ላንተ አሳልፈው ሰጥተዋልና በፀሐፍት ፈሪሳውያንና በካህናቱ ላይ እንደምታየው መከራ ወድቆባቸዋል። ይሄው በዓለም ፍጻሜ በመድረሱ አሕዛብ የመንግሥቱ ወራሾቹ ሆኑ ዘንድ ፀሐፍት ፈሪሳውያንና ካህናቱ ተስማምተዋል። ስለ ጌታና ስለ ልጁ የተነገረውን ስብከት አላስተዋሉምና የብርሃን ልጆቹ ወደ ጨለማ ይጣላሉ። ወንድሜ ሆይ እንግዲህ ወገብን ታጠቅ፣ ከባለቤት ጋር ሆነ በመዓልትና በሌሊት ኢየሱስን እያሰብክ እጅህን ዘርግተ ጽድቅህን ተቀበል። እኛ የተመረጥነው ሕዝቦች በጻድቁ ላይ ተዘባብተናል የእግዚአብሔር መንግሥት የእናንተ የአሕዛብ ሆኗልና ወንድሜ ጲላጦስ ወይም ሁለታችንም በአንድ ዘመን አብረን ገዝተናል። ልመናዬን የምትቀበለኝ ቢሆን እኔና ቤተሰቦቼን የሚገባውን ሥርዓት አድርገህ ቀበረን። እኛ በመጽሐፉ እንደ ተገለጠው ክርስቶስ በሚመጣ ጊዜ የቁጣ በዓት በሚደርስባቸው በካህናቱ ሳይሆን በአንተ እጅ ልንቀበር የተገባ ነውና ከባለቤትህ ከፕሮክላ ጋር የከበረ ሰላምታይን አቀርብልሃለሁ። በእኔ የደረሰውን በሽታ ያስታውስ ዘንድ ከዚህ ደብዳቤ ጋር የልጄን ጉትቻና የኔ ንጣት ቀለበት ሰድጄልሃለሁ። ይኸው አሁን ከሰውነት ትል ይወጣ ጀምሯል። እንሆ እኔ ምድራዊውን ፍርድ እየተቀበልኩ ነው፣ የሚመጣውን ሰማያዊን ፍርድም እያሰብኩ በፍርሃት ርዳለሁ። በሁለቱም ፍርድ በሕያው እግዚአብሔር ፍጥረታት ፊት እንቆማለን። ነገር ግን ይህ ምድራዊ ፍርድ ኃላፊ ነው የሚጠብቀን ሰማያዊ ፍርድ ግን ዘላለማዊ ነው። ለገዢው ጲላጦስ የተላከው ደብዳቤ መጨረሻ። ጲላጦስ ለሄሮድስ የጻፈው ደብዳቤ። ይድረስ ለአራተኛው ክፍል ገዢ ለሄሮድስ፣ ሰላም ላንተ ይሁን። እናንተ ኢየሱስን አሳልፋችሁ ለእኔ በሰጣችሁ ጊዜ የሆነውን ነገር አይተሃል ታውቃለህም። ለሶስት ቀን በመቃብር ቆይቶ የተነሳውንና እናንተ የፈቀዳችሁትን ነገር ያደረጋችሁበትን ሰው በተመለከተ እኔን የናንተ ስራ ተባባሪ ልታደርጉኝ ብትወዱም እኔ ግን ለራሴ ፈርቼ ክፉ ከማድረግ ተጠበቅኩ። እጆቼንም በመታጠብ ከበደሉ ንጹህ መሆኔን መሰከርኩ። ይኸውን በመስቀል ከተሰቀሉትና መቃብሩን ይጠብቁት ከነበሩት ወታደሮች አፍ ከሙታን ተለይቶ መነሳቱን ተረዳሁ። እኔም ራሴ በአካል ተነሥቶ በገሊላ ሲመላለስ ታየ የተባለውን ነገር አረጋገጡ። ያው የቀደመ ቁመናው፣ ድምፁ፣ ትምህርቱ ሳይለወጥ በአካል ከደቀ መዛሙርቱ ጋር አየሁት። ከቀድሞ አንዳች የተለወጠ ነገር የለም። ነገር ግን ስለ ትንሣኤውና ስለ ዘላለማዊ መንግሥት በኃይልና በሥልጣን ይሰብክ ነበር። እነሆ ሰማይና ምድር ሐሴት አደረጉ። የእስራኤል ሕዝብ በመጥፎ ሐሳባቸው ተነሳስተው ክርስቶስን አሳልፌ እንድሰጣቸው በጠየቁኝ ጊዜ ባለቤቴ ፕሮክላ በራእይ የተገለጠላትን መልእክት በእምነት ተቀብላ ነበር። አንተ ግን ኢየሱስን ለእስራኤል ሕዝብ አሳልፌ እንድሰጥ መልእክት ላክብኝ። ባለቤቴ ፕሮክላ ኢየሱስ ከሞት መነሳቱንና በገሊላ መታየቱን በሰማሽ ጊዜ መቃብሩን ሲጠብቅ የነበረውን የመቶ አለቃ ሎንጌንስንና ሌሎች አስራ ሁለት ወታደሮችን አስከትላ ለክርስቶስ ለመስገድ ወደ ገሊላ ሄደች። ማየት ያልቻልነው እኛና የው ዘንድ በገሊላ የተገለጠውን ኢየሱስን ከደቀ መዛሙርቱ ጋር ሆኖ አየችሁ። ከዚያም ክርስቶስ ባለበት ስፍራ ቆመው ሲያደንቁና እርሱን ሲመለከቱ ባያቸው ጊዜ ምን ትፈልጋላችሁ? በእኔስ ታምናላችሁ? ሲል ጠየቃቸው። ፕሮክላ፣ እግዚአብሔር አምላክ ለአባቶች በሰጠው ቃል ኪዳን ወደ መቃብር የወረደና የሞተ ሁሉ በእኔ ሞት የተነሳ ሕይወት ያገኛል የሚል ቃል ተጽፏል። ይህንንም በአይንሽ አይተሻል። ይሄው እናንተ የሰቀላችሁኝ እኔ በህይወት እንዳለው አይታችኋል። በመቃብር እስክ ገባ ብዙ መከራን ተቀብያለሁ። ነገር ግን አሁን ቃሌን አስተውሉ በእኔ ባለው በአባቴ መኑ እኔ የሞትን ቀንበር ሰብሬዋለሁ፣ የሞትን ገመድ ፈትቻለሁ፣ የሲኦልንም በር ሰባብሬ አለው። መምጣቴም ከዚህ በኋላ ይሆናል አላቸው። ባለቤት የፕሮክላና አሮማውያን ወታደሮች ይህን ቃል በሰሙ ጊዜ በእርሱ ላይ ተነሳስተው ክፉ ነገር እንዲሆንበት ሁኔታዎችን አመሻሽተዋልና እያለቀሱ ስለሆነው ነገር መጥተው ነገሩኝ። እኔም እነርሱ በመጡ ጊዜ በበሽታ ተይዤ ካልጋ የወደቅሁ ቢሆንም የእነርሱን ነገር ስሰማ የሀዘን ካባ ደርቤ ሐምሳ የሚሆኑ የሮማ ወታደሮችንና ባለቤቴን አስከትዬ ወደ ገሊላ ሄድኩኝ። በመንገዴም ሳለሁ ሄሮድስ ይህን ክፉ ነገር በኔ እንዳስደረገ ከኔ ጋር መጥቶ እንደተማከረና በእርሱ ላይ እጄን እንዳነሳ እንዳደረገኝ ሁሉን በሚፈርደው ላይ እንድፈርድና እውነተኛውን ጻድቅና የእውነትን ጌታ ባለንጋ እንድገርፍ እንዳደረገኝ አሰብኩ። ወንድሜ ሄሮድስ ሆይ ወደ እርሱ በቀረብንም ጊዜ ታላቅ ድምፅ ከሰማይ ተሰማ፣ አስፈሪ ነጎድጓድ ተፈጠረ፣ ምድርም ተንቀጠቀጠች። በኢየሩሳሌም ቤተ መቅደስ እንኳን ታይቶ የማያውቅ ግሩም ማዓዛ ፈለቀ። አሁን በመንገድ እንደቆምኩ ጌታችን ከደቀ መዛሙርቱ ጋር እየተነጋገረ ሳለ ተመለከተኝ። አንተ አሳልፈ ለኔ የሰጠህኝ የሰጠኸኝ ይሄ የማይወሰው የፍጥረት ሁሉ ገዢ የምድር ዓለም አስገኝ መሆኑን መሆኑ ስላወቅሁ በልብ የጸሎት አደረስኩ። እኛም እንዳየነው ሁላችንም በፊታችን ከእግሩ ላይ ወደቅን። እኔም ድምፄን ከፍ አድርጌ አቤቱ ጌታዬ ሆይ ኃጢአት ሰርቻለሁ። ሁሉን በእውነት የምትቀበለውን አንተን ለመዳኘት በፍርድ ወንበር በመቀመጤ በደል አድርጌ ያለው አልኩኝ። እነሆ አንተ አምላክህ ወልድ አምላክ መሆንን አወቅ ያለሁ ያንተን ሰውነት እንጂ መለኮትንም አላወቅኩም ነበር። ነገር ግን ሄሮድስ ከእስራኤል ልጆች ጋር ሆኖ በአንተ ላይ ክፉ እንዳደርግ አነሳሳኝ። አቤቱ የእስራኤል አምላክ ሆይ ስለዚህ ለእኔ ምህረት አድርግልኝ፣ በምህረት ርዳኝ፣ ዳኘኝ አልኩኝ። ባለቤቴን በታላቅ አዘን ተውጣ፣ አቤቱ የሰማይና የምድር አምላክ ሆይ አቤቱ የእስራኤል አምላክ ሆይ እንደ ባለቤቴ እንደ ጴንጤናዊ ጲላጦስ አድራጎት ወይም እንደ እስራኤል ልጆች ምኞት ወይም እንደ እስራኤል ካህናት ልጆች ሐሳብ አትፍረድብኝ። ነገር ግን ባለቤቴን በክብር አስበዋለች። ከዚያም ጌታችን ወደኛ ቀረበና ባለቤቴንና እኔን እንዲሁም የሮማን ወታደሮች ከወደቅንበት አነሳን። ከዛም ፊቴን አቅንቼ ተመለስኩ፣ በመስቀል ጭንካር የተወጋጁን አየው። ጻድቃን አባቶች ሊያገኙት ይመኙት የነበረውም በአንተ በዘመናት ጌታ በሰው ልጅ ዘላለማዊ የሆነ የሉል እግዚአብሔር ልጅ ከሙታን ተነስቷል፣ በፈጠረው ፍጥረት ሁሉ ክብርን ተቀዳጅቷል፣ ከዘላለም እስከ ዘላለም ጸንቶ ይኖራል ተብሎ ለዓለም ሁሉ ይነገር። እነሆ አንተን እንደ ሰው እንፈራህ ነበር። ከእንግዲህ በኋላ አንተ ከሟች ፍጡራን እጅግ ላክ ሆነ ትታያለህ። ከዚያም እርሱ ከበላዩ የቆመ አንድ መልአክ አየ። ሞት እንደሚመታ አድርጎ መታው። ጲላጦስ ለሄሮድስ የላከው ደብዳቤ መጨረሻ ይህ ነበር። የተወደዳችሁ ይህንን ደብዳቤ ወደ አማርኛ ተርጉሞ እንካችሁ ያለን ተፈሪ መኮንን ነበር። እኔም ወደ እናንተ ይህንን ታሪካዊ ሰነድ ወደ እናንተ እንደዚህ ያደረስኩኝ፣ ላይክ፣ ኮሜንት፣ ሼር ማድረግ አትርሱ። ሰናይ ጊዜ ይሆንላችሁ።